እንደምን አዋላችሁ ተመልካቾች፣ የቀን ስፖርታዊ ዜናዎችን ወደ እናንተ አደርሳለሁ። ሀያ ሁለተኛ ሳምንት የኢትዮጵያ ፕሪምየር ሊግ ጨዋታዎች ትላንት ተጠናቋል። ከሳምንቱ ትልቅ ጨዋታዎች መካከል የነበረው የፋሲል ከነማና መቻል ጨዋታም በአጼዎቹ አሸናፊነት ተጠናቋል። ስድስት ግቦች የተቆጠሩበትን ጨዋታ ፋሲል ከነማ አራት ለሁለት በሆነ ውጤት አሸንፏል። ጌታ ነከበደም ሁለት ግቦችን በጨዋታው ማስቆጠር ችሏል። የተጫዋቾቻቸው የማሸነፍ ፍላጎት ለድል እንዳበቃቸው አሰልጣኝ ውበቱ አባተ ከጨዋታው በኋላ በሰጡት አስተያየት ተናግሯል። በሊጉ ደረጃ ፋሲል ወደ 11ኛ ከፍ ሲል ሽንፈት የገጠመው መቻል ስምንተኛ ነው። ሌላኛው የትላንት ጨዋታ በቅዱስ ጊዮርጊስና ድሬዳዋ መካከል ተደርጎ ያለ ግብ ተጠናቋል። ፈረሰኞቹ ስድስተኛ፣ ብርቱካናማዎቹ ደግሞ ስምንተኛ ደረጃ ላይ ይገኛሉ። በፕሪሚየር ሊጉ ፕሪሚየር ሊጉ በቀጣይ የብሔራዊ ቡድን ጨዋታ ምክንያት ተቋርጦ የሚቆይ ሲሆን ኢትዮጵያ መድን፣ ባህርዳር ከነማና ኢትዮጵያ ቡና ወቅታዊ የሊጉ ሰንጠረዥ መሪ ቡድኖች ናቸው። የአርባ ምንጭ ከነማው አህመድ ሁሴን ደግሞ በአስር ግቦች ከፍተኛ ግብ አስቆጣሪነቱን ይመራል። ሀያ ሁለተኛው የኢትዮጵያ የባል ስፖርቶች ውድድር ና አስራ ስምንተኛው የባል ፌስቲቫል በሆሳዕና ከተማ መካሄዱን ቀጥሏል። ክልሎችና ከተማ አስተዳደሮች ባህልና ሴቶቻቸውን ያሳዩበት የባህል ፌስቲቫልም ተከናውኗል። ታሪኩ አይንዋ ከስፍራው ተጨማሪ ዘገባ አድርሶናል። ሀያ ሁለተኛው የባህል ስፖርቶች ውድድርና አስራ ስምንተኛው የባህል ፌስቲቫል በማዕከላዊ ኢትዮጵያ ሆሳና ከተማ መካሄድም ቀጥሏል። ክልሎችና ከተማ አስተዳደሮች ባህሎቻቸውንና ሴቶቻቸውን የሚያሳዩበት እንዲሁም የሚያስተዋውቁበት አስራ ስምንተኛው የባህል ፌስቲቫል ውድድርም ተከናውኗል። በፌስቲቫሉ ክልሎችና ከተማ አስተዳደሮች የሕዝቦቻቸውን ቱባ ባህል ማሳየት መቻላቸውን ተናግሯል። ከሁሉም ዞኖች፣ ከሁሉም ከተማዎች ያላቸውን ባህል አሴቶች ወደዚህ አምጥተን ነው። ሌሎች ብሔር ብሔረሰቦች ክልሎች ያሳየ ነው። እንደምታየው የገዳ አባቶች አሉ፣ የሲንቄ እናቶች አሉ፣ ወጣቶች አሉ፣ ስፖርተኞች ሁሉም በተሟላ ሁኔታ ነው ወደዚህ ያመጣ ነው። ኦሮሚያ አላት የሚባለውን ሁሉንም ሀብቶች የተፈጥሮ ሀብትም ሁሉንም ነው ወደዚህ ይዘን የመጣ ነው። ባህላዊ ስፖርቶቻችን ለጠንካራ ህብረ ብሔራዊነት ይላል። እኛም በክልላችንስ ህብረ ብሔራዊነት፣ ስለዚህ ይህንን ህብረ ብሔራዊነት እንዲያጠናክር የሚችል ትልቅ ቱባ ባህል ያለና እነዚህን እየመሰስን በጭልፋ ነው ያልነው እና ዛሬ በጣም በሚገርም ሁኔታ አሳይተናል። ወጣቱ ትውልድ ባህሉን አውቆ እንዲያድግ የባህል ስፖርት ለዘመናዊ ስፖርት መነሻ እንደመሆኑ መጠንም ደግሞ ባህላዊ ስፖርት መነሻው ምን ነበር አባቶቻችን እንዴት ነበር ባህላዊ ስፖርትን በመጠቀም ጤናቸውን የአካል እንቅስቃሴያቸውን ሲያካሄዱ የነበረው፣ አይምሯቸውን ሲያነቃቁ የነበረው እና እንዲሁም ደግሞ ጤንነታቸው ከስፖርት አንጻር እንዴት ሲጠበቅ ነበር የሚለው ለማሳየት ከፍተኛ ስራ ሲሰራን የነበረው አሁንም እንደዚህ አይነት ፍቅሮች እንደዚህ አይነት አንድነቶች ሰብቶ ከሄዱ ልኝነት አይኖርም። እንደዚህ አይነት አንዱ የአንዱን ባህል እየተማረ አንዱ የአንዱን ታሪክ እየተማረ ከሄደ ኢትዮጵያችን አንድ ልኝነት ፍቅር አንድነት የብዛ ብየ ነው ብ ደህንም የሚያስበው ማለት ነው። የአማራ ክልልም በፌስቲቫሉ እየተሳተፈ ቢሆንም የክልሉን ባህልና ሴት በበቂ ሁኔታ ከመግለጽ አንጻር ግን ደክሞ የታየበት ሁማል። አሁን እንደሚታወቀው ሙሉ ሰላም ባለመሆኑ ከዚህ በላይ መድመቅ ከዚህ በላይ ትውፊቱን በቀጥታ መግለጽ የሚቻልበት ሁኔታ ሁሉ እያለ ባለው ግን የህዝቡን ውክልና ይዘን መጥተናል። ህዝብን ከህዝብ ማቀራረብ ብቻ አይደለም፣ አማራ ምንድን ነው የሚሉትን እሴቶቹን ሙሉ አልተገለጹም። አሁን ላይ ከዚህ በላይ ከዚህ በላይ ደምቆ መገለጽ የሚችልበት ሁኔታዎች ሁሉ ነበሩ። ከአሁን በፊት የባህል ፌስቲቫል ይዘን የምንሄደው የተደራጀ ቲም ነው። ምንድን ነው የአማራ ክልል ባህልና ቱሪዝም አለ፣ ፌስቲቫል ያካሂዳል። በዛ ውስጥ የተሻለውን ለሁለት ዓመታት ደግሞ ወሎ ዩኒቨርሲቲም እያገዘን የወሎ ላሊበላን ይዘን ሄደናል። ዘንድሮ ደግሞ አጋጣሚ ስፖንሰር አድራጊ አካል በመጥፋቱ አስጨፋሪ የተወሰነ ቲም አደራጀን፣ ከአዝማሪ ከከበሮ እና ከተወሰነ ድምፃዊና ተወዛዋዦችን ከየብሔረሰብ ዞኑ ያንን አደራጅተን የመጣ ነው። ጠንካራ ቲም አደለም፣ ግን ያቀረብነው ነገር ደግሞ ያለን ፊድባክ ጥሩ ነው። የባህል ስፖርቶች የማህበረሰብ መገለጫዎች ናቸው ያሉት ተሳታፊዎቹ ለዘርፉ ትኩረት ከተሰጠ ለትውልድ ትምህርት ቤት ሆነው እንደነዚህ አይነት ውድድሮች የማገልገል አቅም እንዳላቸውም ተናግረዋል። የባህል ልዩነታችን ለእኛ ውበታችን የሚል አመለካከት ነው ያለኝ። ይህን ውበታችንን ደግሞ በዚህ አጋጣሚ ነው የምንተዋወቀው። የተከለሰ ሌላ እውነታነቱን ያጣ ታሪክ ያጣ ማንነት ይዘው እንዳይወጡ እውነቱ ተቀርጾ እንዲቀመጥላቸው ከተፈለገ ይሄ የባህል ስፖርት ፌስቲቫል የባህል ፌስቲቫል የባህል ስፖርቶቻችን ውድድር መጠንከር፣ መጎልበትና ወደ ሁሉም አቅጣጫ መስፋት አለበት ብዬ አስባለሁ በዚ ይህ ትምህርት ቤት ነው ባህልን ኢትዮጵያ ውስጥ ያሉትን ባህሎችን ቋንቋዎች የምንማርበት ነው ስለዚህ እንደዚህ አይነት ስርዓቶች ተጠናክሮ መቀጠል አለበት በ11 ክልሎችና ሁለት ከተማ አስተዳደሮች መካከል እየተከናወነ የሚገኘው የ2017 የባህል ስፖርቶች ውድድር እስከ መጋቢት ሰባት ይቀጥላል ለአማራ ሚዲያ ኮርፖሬሽን ለተጠናክረው ዘገባ ታሪኳይን ዋነኛ ሆሳአነም የባህር ዳር ዓለም አቀፍ ስታዲየም የፊፋን መስፈርት የሚያሟላ ዘመናዊ መቀመጫ ወንበር እየተገጠመለት መሆኑን የአማራ ክልል ባህልና ስፖርት ቢሮ ገለጸ። የወንበሩ ቀለምም የጣና ሐይቅን እንዲገልጽ ታስቦ መመረጡ ተነግሯል። መልሰው ጥበቡ የባህር ዳር ዓለም አቀፍ ስታዲየም የግንባታ የማሻሻያ ስራዎች በተያዘለት ጊዜ ለማጠናቀቅ እየተሰሩ ከሚገኙ ተግባራት መካከል የተመልካቾችና የእንግዶች መቀመጫ ወንበር አንደኛው ነው። ከ52000 በላይ ወንበሮች እየተገጠሙለት የሚገኘው የባህር ዳር ዓለም አቀፍ ስታዲየም ደረጃውን የጠበቀ የመቀመጫ ወንበር እየተገጠመለት ስለመሆኑ የአማራ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ እርዚቂሳ ላሚኮ ተናግረዋል። ከቱርክ ተመርተው ኦልሬዲ በመጓጓዝ ላይ ናቸው። 4500 የቪአይፒ 200 የቪቪአይፒ እና 30 የፕሬዝደንሻል ወንበሮች ከቱርክ እየመጡ ያለበት ሁኔታ ነው ያለው ማለት ነው። በአጠቃላይ 52 ሺህ ወንበሮች በዚህ ስቴዲየም ፈርኒሽ ይደረጋል። እንደምታውቁት ይሄ ስቴዲየም ሼድ ስለማይሰራለት ወንበሮቹ ፀሐይም ዝናብም ቢፈራረቅባቸው በቀላሉ የማይሞቁ ፀሐይ ሲመታው በቀላሉ የማይሞቅ ፋየር ራሱ ሳት ቢነሳ በቀላሉ የማይቀጣጠል ወይም ደግሞ በፀሐይ ብዛት ዊር የማያደረግ ወይም ደግሞ የማይደበዘዝ፣ ከለሩ የማይደበዘዝ፣ ማይለቅ፣ የማይሰነጣጠቅ ነው የመቀመጫ ወንበሩ። የፊፋን ደረጃ ያሟላ እና ባለ አራት ቡለን ማሰሪያ ያሉት እንደሆነም ቢሮ ኃላፊው ተናግረዋል። ስታንዳርዱ የፊፋ ስታንዳርድ ስለሆነ ይሄን አራት ማሰሪያዎች እንዲኖሩ ያተደረገው ይሄንን ወንበር በምትነካው ጊዜ ስቲል ፀሐይ ቆይቶበታል ግን ስቲል ቀዝቃዛ ነው ማለት ነው። ይሄ ሂት አብዞር የማድረግ እድል ነበረው የተወሰነ ወደ ጥቁር እየተቀየረ ስለሆነ ማለት ነው የጥቁርነት ባህሪ ስላለው ኢንግሪዲየንቱ፣ ግን ዩቪ ረዚስት ያደርጋል ማለት ነው። እዚህ ውስጥ ያለ ኢንግሪዲየንት ፋይር ቢነሳ ሪታርድ ያደርጋል ወይም ደግሞ የፋይል ቶሎ እንዳይቀጣጠል የሚያደርግ አለው ማለት ነው። የወንበሮቹ ቁመትና ስፋት 40 ሴንቲሜትር ነው ያሉት አቶ ርዚቅ፣ ይህም በኢትዮጵያ የመጀመሪያው እንደሆነ ተናግሯል። ሌሎች ስቴዲየሞች የወልዳያም ስቴዲየም፣ የአቃቂም ስቴዲየም የተሰሩት ወይም ደግሞ አዲስ አበባ ኦልድ ስቴዲየም የተሰራበት ሞልድ አነስተኛና ከፍታው እዚህ አካባቢ ላይ 30 ሳንቲም ነው። ይሄ ከፍታው የሰውን ወገብ በደንብ ቅፍ አድርጎ የሚይዝ ተደርጎ 40 ሳንቲም ድረስ ነው የተሄደው። ጎኑም 40 ሳንቲም ነው ዊድዙም አርባ ሳንቲም ነው ከፊት ለፊት አርባ አለው ከጎን አርባ አለው ወደ ላይ የተነሳበትም አርባ አለው ፊፋ ስታንዳርድ እንዲሆን ተደርጎ ነው የተሰራው ማለት ነው። የባህር ዳር ዓለም አቀፍ ስታዲየም የመቀመጫ ወንበሮች ቀለምን በተመለከተ ሐሳባቸውን የሰጡት አቶ ርዚ ቂሳ የወንበሩ ቀለምና ዲዛይን የሚገልጸው የጣና ሐይቅን ተፈጥሮ መሆኑን ለጣቢያችን ገልጸዋል። አምስት ከለር ነው እዚጋ ያለው ጣናም አምስት ከለር ይፈጥራል። ይሄ ኮንሰፕት የመጣው ጣና ወደ ጫፍ እየወጣ ስትሄድ የሚፈጥረው አረፋ ወይም ደግሞ ወደ ውስጥ ጠለቅ እያልክ ስትሄድ የሚፈጥረው ደብዝ ጥቁር ወደ ጥቁር ብሉ ብላክ ከለር ያመጣል። ወደ ውስጥ ስትገባ ወደ መሬት ይጠጋ በሄድ ቁጥር ደግሞ ላይት ብሉ እየሆነ ይመጣል። ጭራሽ ወደ መሬት ይጠጋ ስትመጣ ደግሞ ከላይት ብሉም ወጣ ያለ አምስት ከለሮች ናቸው ያሉት ነጭን ጨምሮ ማለት ነው። ይሄ ባህርዳር ከነማ አምስት ከለር የለውም። ከባህርዳር ከነማ ጋር ለሚያያይዝ አካል ማለት ነው።